ስብሰባው እየተመራ የነበረው በፈቃዱ ተሰማና በሽመልስ አብዲሳ ነበር። በድንገት ግን አብይ አህመድ የመከላከያ ሬንጀራቸውን ለብሰው ገቡ። ነገሩ ግራ አጋቢ ማስደንጋጭም ነበር። አለባበሳቸው ወታደራዊ ነው። አገሪቱ ጦርነት ላይ እንደሆነች ብናውቅም እሳቸው እንደሚመጡም ሆነ ወታደራዊ ውይይት እንደምናደርግ አልተነገረንም። ሁላችንም ግራ ተጋብተንም ደንግጠንም ባለንበት እሳቸው መድረኩ ላይ ከሽመልስና ፈቃዱ መካከል ቁጭ አሉ። ሰላምታ ካቀረቡልን በኋላ ወዲያው መናገር ጀመሩ። ንግግራቸው አጭርና ቀጥተኛ ነበር። ህወሀት ወደ አማራ ክልል እየገባ መሆኑን የሰማችሁ ይመስለኛል። ይሁንና ይህ ሊያሳስባችሁ አይገባም። ከቁጥጥራችን ውጭ የሚሆን ነገር አይደለም። በፉከራው ያስቸገረንን ጽንፈኛ ፋኖ ለማስተንፈስ በማሰብ አውቀን ለቀንባቸው ነው። ስራውን ሲጨርስና ጊዜው ሲደርስ ይመለሳል። በነገራችን ላይ የሰሜን ዝም የተጠቃው ከእኛ ውቅና ውጭ አልነበረም። ይህንን የቀነጨምኑ በዚህ ዝግጅት ከምናቀርብላችሁ ጥንቅር ላይ ነው። ጽሑፉን ያደረሱን አንድ የኦህደድ ብልጽግና የጨፌ አባል ናቸው። ከጥቂት ዓመታት በፊት በኦሮሚያ የአንድ ቢሮ ኃላፊም ነበሩ። እኒህ ባለሥልጣን በአፋን ኦሮሞ ጽፎ የላኩልንን ጽሑፍ በአማርኛ ቀይረን ወደ እናንተ እናቀርበው ዘንድ ወደናል። በየመሃሉም ከጸሐፊው ሐሳብ ጋር የሚመጋገቡና ጊዜውን የሚያስታውሱ ጉዳዮችን እናጣቅሳለን። ጸሐፊው ከሰሞነኛው የመከላከያ አስገዳጅ ወታደራዊ ምልመላ ተነስተው ለእኛ በላኩት በዚህ አስተያየት እሳቸው ብዙ ወጣቶችን እያስገደዱ እያሳመኑም ወደ ሰራዊቱ እንዲቀላቀሉ ሲያደርጉ እንደነበረም ነው። ከሐምሌ 2013 ዓ ም ጀምሮ ግን አመለካከታቸውን የሚቀይር የ10 ደቂቃ ሁነት በአዳማ ገልማ አባገዳ አዳራሽ መፈጸሙን ይገልጻሉ። በዚህ ለመጀመሪያ ጊዜ በአደባባይ እንዲሰማ ባደረጉት መረጃ ላይ ተመስርተውም እኛ በመከላከያው ላይ የሰራነውን ወንጀል ሕግና ታሪክ ቢትሆን ራሱ ፈጣሪ የሚለቀን አይመስለኝም በማለት በዝርዝር ያብራራሉ። ይህንን ጽሑፍ የምጽፈው 2500 ሰዎችን ምስክር አድርጌ ነው ይላሉ። ወደዚያች ወደ ሐምሌ 2013 የ10 ደቂቃ ስብሰባ ከመሻገራቸው በፊት መከላከያውን ለማፍረስ የተጀመረውን ጉዞ በማስቀደም ይጀምራሉ። ይህንን አስደናቂ መረጃ ወደ እናንተ እናደርሰው ዘንድ ወደናል። መከራከሪያዎቹም ሆኑ መረጃዎቹ የኒህ ቤተኛ ባለስልጣን እንጂ የኢትዮ ፎረም አለመሆናቸውን ግን ከወዲሁ እንገልጻለን። ፀሐፊው አለቃቸውን ጠቅላይ ሚኒስትሩን ማለት ነው አንተ እያሉ የገለጿቸው ቢሆንም በዚህ ዝግጅት ግን ፈቃዳቸውን ጠይቀን በአንቶታ ቀይረነዋል። የኒህን ከፍተኛ ባለስልጣን የቁጭት ጽሑፍ ወደ እናንተ እናንደርሰው ዘንድ ስንፈቅድ ስማቸውን የመደበቅ ግዴታ ግን ተጥሎብናል። እናም ስማቸውን ለዚህ ዝግጅት ስንል አቶ ስማቸው እያልን እንጥራቸው። አቶ ስማቸው እንዲህ ይጀምራሉ። እርካብና መንበር በተባለው መጽሐፋቸው የሚፈልጉትን ንገራቸውና ወደምትፈልገው ወስደህ ጣላቸው ብለው የጻፉልን አብይ አህመድ ይህንን ስልት ቋሚ የፖለቲካ መሣሪያቸው አድርገውት ቀጥለዋል። በተለያዩ ጊዜያት ተጠቅመውበትም እዚህ ደርሰውበታል ይሁንና በመከላከያ ሰራዊቱ ላይ ይህንን አደገኛ ስልታቸውን ይፈጽማሉ ብሎ የሚያስብ ብዙ ይሆናል ብዬ አልገምትም የእሳቸውን ስልጣን ለመጠበቅ የሚሞተውን የእኛን ድሎት ለመጨመር የሚቆስለውን ሰራዊት በሴራ እንዳልቅ ይፈርዱበታል ብዬ አስቤም አላውቅም ነበር ሐምሌ አጋማሽ 2013 ዓም 2500 ሰዎች በተሰባሰብንበት አዳራሽ በድንገት መጥተው ለ10 ደቂቃ ባደረጉት ንግግር ወንጀላቸውን ራሳቸው እስኪነግሩን ድረስ በፍጹም እንዲህ ያለ ጭካኔ ይኖራቸዋል ብዬ አስቤ አላውቅም። ከዚያ ንግግር በኋላ ነው አብይና መከላከያው ያላቸውን ግንኙነት የበለጠ ለማጥናትና ለመከታተል የሞከርኩት። ያችን አሰቃቂ ዐሥር ደቂቃ ከማንሳቴ በፊት ወደ 2011 ዓ ም ተመልሼ አንዳንድ ጉዳዮችን ላስታውስ። በዚያ ሰሞን አብይ ከመከላከያ ውስጥ በዛ ያሉ የትግራይ ተወላጅ አመራሮችን አሰናብተዋል። አንዳንዶቹም በራሳቸው ፈቃድ እሱ አይመራንም በሚል እብሪት ትተው ሄደዋል። እንዲያም ሆኖ የሰራዊቱ ኢታማዦር ሹም ጄኔራል ሰዓረ የትግራይ ሰው ናቸው። ብዙዎቹ እንደሚናገሩት ጄኔራል ሰዓረ የተላላኪነት ሰብዕና አልነበራቸውም። አብይ ደግሞ መከላከያውን ዱላቸው ማድረግ ይፈልጉ ነበር። በራሳቸው ትጋትና ብቃት እስከ የታማዦር ሹምነት የደረሱት ጄኔራል ሰዓረ በሰራዊቱ የሚወደዱ ከመሆናቸው በተጨማሪ ስልጣናቸው የሚመነጨው ከጦሩና ከሕገ መንግስት ነው ብለው የሚያምኑ ሰውም ነበሩ። እናም ጠቅላይ ሚኒስትሩ እሳቸውን ለማንሳት ምክንያት አጡ። ያኔውን ጄኔራል ብርሃኑ ጁላን ደግሞ መሾም ይፈልጋሉ። ብርሃኑ በዚያን ወቅት ከመከላከያ ሚኒስቴር ወጥተው ቢሮአቸውን ጠቅላይ ሚኒስትሩ ቢሮ አድርገው ነበር ማለት ይቻላል። ምክትል ኤታማዦር ሹም ቢሆኑም ከአብይ ጋር ከመዋላቸው ብዛት ራሳቸውን እንደ ኤታማዦር ሹምም ቆጥረው ነበር። ሆኖም ጄኔራል ሰዓረ ጦር ውስጥ ብርሃኑ ጁላ እንዲፈተፍቱ ዕድል አልሰጧቸውም። በትክክልም ሰራዊቱ ያኔ ሰላም እንዲያስከብር ይምጣልን እየተባለ በየአካባቢው የሚጠራ ትቶና ይሂድ እየተባለም የሚለመን እንጂ እንዲህ እንደ ዛሬው ይውጣልን አይምጣብን የሚባል አልነበረም። ጄኔራል ሰዓረ ሰራዊቱን በህዝብ የሚወደድና የሚታመን እያደረጉት እሳቸውም በጦሩ የሚፈሩም የሚከበሩም እየሆኑ መቀጠላቸው ለእኛ ሰዎች ለአብይና ብርሃኑ የሚዋጥም የሚጥምም አልሆንም። በመጨረሻ ጄኔራል ሰዓረ በዚያው ዓመት ሰኔ 15 ተገደሉ። ገዳያቸውም የጎንደር ተወላጁ ጠባቂያቸው እንዲሆን ታስቦ ተሰራ። ይህ የተደረገው የአማራና የትግራይ ግጭት ስር እንዲሰድ ለማስቻል እንደነበር የሚያነሱ የእኛ ሰዎች፣ በዚያን ዕለት የትግራይ ህዝብ ሆ ብሎ ተነስቶ ጎንደርን ይወራል ብለን ጠብቀን ነበር እያሉ ዛሬም ድረስ ይናገሩታል። የሆነ ሆኖ ሰራዊቱ ላይ ትልቅ ክህደት የተፈጸመው ጄኔራል ሰዓረን በመግደል ነበር። ይህ ከሆነ ከጥቂት ወራት በኋላ አብይ የውህደድ ማዕከላዊ ኮሚቴ አባላትን ሰበሰቡን። ስልጣንን ስለማደላደልና አገርን ስለመቆጣጠር ብዙ ካብራሩ በኋላ አንዳንድ ካልኩሌሽኖችንና ሴራዎችን ሰርተን የትግራይ ሰዎችን ከመከላከያው አጸዳን ግን አላልቃሉ በማለት ተናገሩ። ካልኩሌሽንና ሴራ ያሉት የጄኔራል ሰዓረን ግድያ እንደነበር ያልገባው ሰው ከመካከላችን የነበረ ስለመሆኑ አላውቅም። በአጠቃላይ ግን ይህ መንግሥት በመከላከያው ክህደትና ወንጀል መፈጸም የጀመረው የጦሩን ጠቅላይ አዛዥ ጄኔራል ሰዓረን እንዲገደሉ በማድረግ ነው። በሁሉም አውደ ውጊያ የተመሰከረለት ፕሮፌሽናል አርሚ መገንባት የመንግስታችን ቀዳሚ ፍላጎት ነው። ወታደራዊ አመራሩ ከሳይንስና ዕውቀት እንዲሁም ሳይንሳዊ ጥበብ ባሻገር የፖለቲካ አመራሩ ፍላጎትና የፖሊሲ አቅጣጫ በሚገባ የማወቅና የመተንተን አቅም ሊኖረው ይገባል። ጠቅላይ ሚኒስትሩ ጄኔራል ሰዓረን ከኋላቸው አቁመው የፖለቲካ ማስፈጸሚያ የሚሆን ጦር ገነባለሁ የሚሉት በ2010 መጨረሻ ነበር። በ2011 መጨረሻ ደግሞ ለዚሁ የፖለቲካ ማስፈጸሚያነትና አዲስ ሰራዊት ግንባታ ሂደት አይጠቅሙም የተባሉት ጄኔራል ተገደሉ። የአቶ ስማቸው ጽሑፍ ግን ወደ 2013 ይመለስና እንዲህ ይቀጥላል። ጠቅላይ ሚኒስትር አብይ ተቋማትን በተለይም መከላከያን ለሀገር ምሰሶ በሚሆን መልኩ ለመገንባት እየሰሩ መሆናቸውን በየአጋጣሚው ያወሩ ያውጁ ነበር በብልጽግና የምርጫ ማኒፌስቶ ላይ ይሄው በግልጽ ተቀምጧል። እውነቱ ግን የተገላቢጦሽ መሆኑ የሰሜን እዝ ጥቃት ያሳያል። ጥቅምት 2013 የሰሜን እዝ ተጠቃ። አብይ በእኩለ ሌሊት ከተኛንበት ቀስቅሰው የኢትዮጵያ መከላከያ ሰሜን እዝ ሌሊት በተኛበት በህውሃት ጁንታ መጠቃቱን በቴሌቪዥን ነገሩን። ይህ ሲሰማ ከውስጥም ከውጭም ብዙ ሰው ተቆጣ። በሚችለው ሁሉ ለመከላከያ የነበረውን ድጋፍ ጠበብ ሲል ለህውሃት፣ ሰፋ ሲል ለትግራይ ህዝብ ያለውን ጥላቻ ገለጸ። ህወሀት ጦርነቱን የጀመረው አብይ መሆኑን በመጥቀስ ቢያስተባብልም የሰማው አልነበረም። ሁሉም ጁንታውን እያወገዘ ፎከረ፣ መከላከያውም ወደ ውጊያ ገባ። ኤርትራም በስውር ጦርነቱን ተቀላቀለች። በዚያ ላይ የአረብ ኤሚሬትስ ድሮን የአንበሳውን ሚና ተጫወተ። በዚህ ሁሉ እገዛ መከላከያ በሶስት ሳምንታት መቀልን ተቆጣጠረ። የህወሀት አመራሮችም ወደ በረሃ ሸሹ። አንዳንዶቹ ሲገደሉ፣ አንዳንዶቹ ተያዙ። አብይም በፍጥነት ሄደው የመከላከያን ሬንጀር በመልበስ ፎቶ ተነስተው አሰራጩ። ለፓርላማው ደግሞ ህወሀት በአየር ላይ የተበተነ ዱቄት መሆኑ ተገልጾ ጦርነቱ ማለቁን ለህዝብ ተነገረ። መከላከያውና ህዝቡ በገለጻው ከመደሰት አልፈው ተዘናጉ። በዚህ መሃል የትግራይ ሰራዊት መጋቢት 2013 ዓም ወርቀ ወርቀዲኖ በተባለ ቦታ መከላከያን ክፉኛ ማጥቃቱን የመከላከያ ጄኔራሎች ይነግሩን ጀመር። አንዳንዶቹም ፖለቲካዊ መፍትሄ እንዲሰጠውና ጦርነቱ በዚሁ መልኩ ካልተጠናቀቀ በስተቀር በውጊያ እንደሚያልቅ ይህንንም እንድናስረዳ አብይም ላይ ግፊት እንድናደርግ ይጠይቁን ጀመር። ሆኖም አብይ የሚሰሙ አልነበሩም። የሆነ ሆኖ መከላከያ ከባድ የሚባል ሁለተኛ ኪሳራን በዚህ አስተናገደ። ይህ ግን ለህዝብ አልተገለጸም። በዚህ አውደ ውጊያ አስር ሺዎች ሲገደሉ ብዙዎች መማረካቸውም ተሰማ። ይህ ሽንፈት የኃይል ሚዛኑን ቀየረው። የትግራይ ሰራዊት የበላይነትን አገኘ። ሰኔ መጨረሻ አካባቢ ደግሞ አብይ የጥሞና ጊዜ በሚል መከላከያ ትግራይ ለቆ እንዲወጣ መወሰኑን አወጁ። ጉዳዩ ግን ትግራይን በመልቀቅ አላበቃም። የትግራይ ሰራዊት መከላከያን እያባረረ ወደ አማራና አፋር ክልሎች ዘለቀ። ሁኔታው ብዙዎችን አሰጋ። መደናገጥ በሁላችን ላይ ሆነ። ግራ ተጋባን። አሸነፍን አልተባለም ነበር ወይ? ጨርሰኗል ተብሎ የተነገረን ነገርስ? እጅግ አስጨናቂ ክረምት ሆነብን። በትክክልም በዚያች ዕለት ሰኔና ሰኞ ገጠሙብን እያለ የሚቀጥለውን የጸሐፊውን ሐሳብ ገታ እናድርግና አንድ ነገር ለማስታወስ አጋጣሚውን እንጠቀምበት። መከላከያው ከትግራይ የወጣው ጸሐፊው እንዳሉት ለህዝብ የጥሞና ጊዜ ለመስጠት አስቦ ሳይሆን ተሸንፎ መሆኑን ጠቅላይ ሚኒስትር አብይ የመንግስት ጋዜጠኞችን ሰብስበው ሰኔ 22 2013 ዓ.ም ተናግረዋል። አሸንፊዋለሁ ሲሉ የነበረው ጦርነት ተቀልብሶ ደብረ ብርሃን አካባቢ ሲደርስም ተደማሪ ደጋፊዎቻቸው ሙሴያችን የተገቡ መከላከያ ውስጥ ምን እያደረገ ነው፣ ወዘተ የሚል ጩኸት ሲያበረክቱ ጠቅላይ ሚኒስትሩ በብስጭት እናንተ ለምን አትሞቱም የሚል ምላሽ ይዘው ብቅ አሉ። ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዱ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነትን ይፈቀደለት። ይሄ እኮ የኢትዮጵያ ጉዳይ ነው። አሁን ወደ አቶ ስማቸው ጽሑፍ እንመለስ። እንዲህ ይቀጥላሉ። የትግራይ ጦርነት አጀማመሩና አካሄዱ ግልጽ አልነበረም። ብዙዎቻችን በርካታ ጥያቄዎች ነበሩን። የሰሜን እዝ ከመጠቃቱ አንድ ሳምንት በፊት ጀምሮ የደቡብ የምስራቅ፣ የማዕከላዊና የምዕራብ እዞች ወደ ትግራይ ክልል እንዲጠጉ መደረጋቸውን እናውቃለን። ይህ የተደረገው ለምን ነበር? ሀገርንና ሕዝብን ለመጠበቅ ኃላፊነት ወስዶ በድንበር የተሰለፈው መከላከያስ እንዴት በተኛበት ተጠቃ? ህወሀት ያንን ሁሉ ሴራ አዘጋጅቶ መከላከያን ሲያጠቃስ የደህንነት አገልግሎት መስሪያ ቤቱ ምን ሲሰራ ነበር? የመከላከያው ደህንነትስ የማንጎ ፈር ያበጥር ነበር? ከሰሜን እዝ መጠቃት በኋላ ኤታማዦር ሹሙ ጄኔራል አደም መሐመድ አምባሳደር የተደረጉበትና የደህንነት መስሪያ ቤቱ ኃላፊ የፌዴራል ፖሊስ ኮሚሽነር የተደረጉበት ፎርሙላስ ምን ነበር? በአየር ላይ የተበተነ ዱቄት የተባለው ህወሀትስ በምን ሂሳብ አንሰራርቶ መከላከያን ከትግራይ ማባረር ብቻ ሳይሆን አማራ ክልል ድረስ ሊከተል ቻለ? ትግራይ የተለቀቀው ለሕዝብ የጥሞና ጊዜ ለመስጠት ከሆነስ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 ማና በሽመልስ አብዲሳ ነበር። ለሦስት ቀናት በቡድንና በጋራ ያደረግነው ስብሰባ አልቆ የማጠቃለያው ቀን ደረሰ። በማጠቃለያ ቀናችን ዕለት የቡድን ስብሰባው በሙሉ ወደ ኃይል መድረክ መጣና በትልቁ አዳራሽ ውስጥ ተሰባሰብን። አምስት ሰዓት አካባቢ ሁላችንን የሚያስደነግጥና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 በገልማ አባገዳ አዳራሽ ተነገረን ያሉትን ጉዳይ ጠቅላይ ሚኒስትሩ ህዳር 21 2013 ዓም በፓርላማ በዝርዝር አቅርበውት ነበር። የትግራይ ሰው መከላከያውን ያዘው ብለው በዘር ማንዘር ሲተነትኑ ብዙ ሰው እያዘነ አጨብጭቦላቸው እንደነበር አይዘነጋም። ከዚህ ጦርነት በፊት 26 ፐርሰንት ከፍተኛ አመራሮች ከትግራይ ናቸው። በሀገር መከላከያ ሚኒስትር ውስጥ ከላይ ጀምሮ እስከ ሻለቃ ድረስ በአቭሬጅ ሲታይ 55 ፐርሰንት ከትግራይ ክልል ዋና መምሪያ መምሪያ የሚባል እዚህ ሆነው ተቋሙ የሚመሩ ኃይሎች ሰማኒያ ፐርሰንት ከትግራይ ክልል ናቸው። እኛ ወታደር ይዘን አልመጣንም ባለውን የገባ ነው እና ችግር ስለሆነ ሪፎርም ያስፈልጋል ብለን የሚያጋጥመን ነገር ካለ ሰው በብቃት ሊወዳደር እንዲችል ያን አካባቢ እኩል አደረግነው። ይህንን ጠቅላይ ሚኒስትሩ የተናገሩትንና ለታሪክ የተቀመጠላቸውን ዘረኛ ንግግር በዝግ በተካሄደ ገለጻቸውም ደግመውት ጦርነቱ ያስፈለገን በመከላከያ ውስጥ የሚገኙ የአንድ ብሔር አባላትን ለማጽዳት ነው እያሉ አብራርተውታል። ካልኩሌሽንና ሴራ ሰርተን የትግራይን ሰው ከመከላከያ ለመልቀም ብንሞክርም አላልቃሉን እያሉ የነ ጄኔራል ሰዓረን ግድያ ሲያጣቅሱም ሀፍረት አልታየባቸውም። እንዲህም ሆኖ አገር በማፍረስ ሂደት ውስጥ አያሌ መንጋ አሰልፈው ነበርና የእሳቸውን ጮኸት ተከትሎ የሚዘፍነው በመበርከቱ ኢትዮጵያ አፋፍ ላይ ደርሳለች። አሁን የአቶ ስማቸውን ማስታወሻ ተከትለን ወደዚያው ወደ ሐምሌ 2013 ስብሰባ፣ ወደዚያው ወደ ገልማ አባገዳ አዳራሽ እንመለስ። እንዲህ ይቀጥላሉ ጠቅላይ ሚኒስትሩ። በሁለተኛነት ያነሱት ስለ ሌብነት ነበር። እንደምትሰርቁ አውቃለሁ፣ አትስረቁ አልላችሁም። ስትሰርቁ ግን ፍጥነቱንና መጠኑን አስተካክላችሁ ልጆቻችሁን እያስተማራችሁ ስራችሁን ስሩ አሉንና ደህነዋሉ እንኳ ሳይሉን ወጡ። ይህ ሁሉ የፈጀው አስር ደቂቃ ነበር። በአስር ደቂቃ ውስጥ በመከላከያው ላይ የሰሩትን ወንጀል ነግረውን እንድንሰርቅ አበረታተውን ወጡ። እሳቸው አዳራሹን ለቀው ሲወጡ አቶ ሽመልስ ኮስተር ብለው በሌብነት ላይ ሳንደራደርም ብለው ተናገሩ። ልብ ብሎ የሰማቸው ሰው ያለ አይመስለኝም። ምሳ ሰዓት ላይ በነበረን የቡድንና የጥንድ ውይይት ሁላችንም ስንጨነቅና ስንነጋገር የምነበረው መከላከያው ላይ ስለተሰራው ወንጀል ነበር። በጠቅላይ ሚኒስትሩ ንግግር ያልደነገጠ አመራር ያለ አይመስለኝም። ብዙዎች ግራ በመጋባት ሲያጉረመርሙ ነበር። በተለይ እኔ ትንፋሽ አጠረኝ። ለሀገር ጉዳይ ብዬ ብዙ ወጣቶችን መከላከያ እንዲገቡ መልምዬ ነበር በሕይወታቸውና በአካላቸው እንደ አይነት ከንቱ ድራማና ቁማር ያውም በአገሪቱ ቁንጮ እየተሰራባቸው መሆኑን ስሰማ ጸጸት አንገቴን አስደፋኝ። አብይ ለሀገርና ለህዝብ ምንም ደንታ የሌላቸው መሆናቸውን በዚህ አጋጣሚ ለመጀመሪያ ጊዜ ተረዳው። ይህንን ከሌላ ሰው ብሰማው ኖሮ በፍጹም ላምን አልችልም ነበር። እንኳን ከሌላ ሰው አብይ ራሳቸው ወንጀላቸውን በ2500 አመራሮች ፊት ሲናዘዙ በእርግጥ እሳቸው ናቸው የሚናገሩት እያልኩ እስከ መጠራጠር ደርሼ ነበር። ነገሩ ህልም እንደሆንም መመኘቴ አልቀረም። ግን እውነት ነበር። አብይ ለሥልጣናቸው ሲሉ የትግራይን ጦርነት መጀመራቸውንና ማስቀጠላቸውን ራሳቸው ነገሩን። በሂደት አንድ ሚሊዮን ንጹሐን ሲሞቱ፣ አንድ ሚሊዮን ደግሞ ተፈናቀሉ። በመቶ ሺዎች የሚቆጠሩ የመከላከያ ሠራዊት አባላትም ሙትና ቁስለኛ ሆኑ። እንደ ተቋም የኢትዮጵያ መሠረታዊ ምሰሶና የምስራቅ አፍሪካ የሰላም ዋስትና የነበረው መከላከያችን ክፉኛ ተዳከመ። መልካም ስሙም በዓለም አቀፉ ማኅበረሰብ ፊት ጎደፈ። በዓለም ፈጽሞ ያልተሰማ ትልቁ የሀገር ክህደት ይህ ይመስለኛል። ከሁሉም በላይ ግን ይህ በሀገር ሀብትና በሕዝብ ልጆች ደም የሚቀልደው አደገኛ ኃይል ዛሬም በስልጣን ላይ ሆኖ በአማራና በኦሮሚያ ድራማውን መቀጠሉ በበኩሌ እኔን የሚያሳዝነኛል። በመከላከያ ላይ ወንጀል መፈጸም እስከ ሞት የሚያስቀጣ የአገር ክህደት መሆኑን የወንጀለኛ መቅጫ ሕጉ በአንቀጽ 247 ላይ ቁልጭ አድርጎ አስቀምጦታል። ማንም ሰው ሰራዊቱን በማፍረስ ወይም በሰራዊቱ ላይ ሴራ በመፈጸም መከላከያ ላይ ጉዳት ያደረሰ እንደሆነ በተለይም ደግሞ በጦርነት ወቅት ይህ ከተፈጸመ በእድሜ ልክ ወይም በሞት የሚቀጠል ይሆናል ሲልም ይደነግጋል። አበይ 2500 ምስክሮች ባሉበት የነገሩን ይህንን የወንጀል ድርጊታቸውን ነው። በዚህ መከላከያ ላይ የወንጀል ድርጊት የፈጸምን ማንኛችንም የየጃችንን ማግኘታችን አይቀርም። እንዲህ እንደኔ መናዘዝ ደግሞ ቢያንስ ለጊዜው የህሊና ረፍትን ይሰጣል። ከማጠናቀቂያ በፊት አንድ ነጥብ ላስቀምጥ። እኛም ሆንን ተቃዋሚዎቻችንና ህዝቡ አብይ አህመድ አገር እያፈረሱ ነው በሚለው ላይ ስምምነት አለን። እሳቸው አገር ሲያፈርሱ የጀመሩት ከመከላከያ ነው። መጀመሪያ መከላከያውን አመራር አሳጡት። በመቀጠል ከህዝብ ጋር ደም አቃብተው ደጀን አሳጡት። ደጀን የሌለው ሰራዊት ራሱን እንደ ህዝብ ጠበቃ ሊቆጠር አይችልም። ህዝብ የጠላውና ጠላት አድርጎ የፈረጀው መከላከያ ባለበት የትኛውም ቦታ አገር እየፈረሰ ለመሆኑ መጠራጠር አይቻልም። አብይ አገር እያፈረሱ ነው ሲባል ቆፋፍረው ናዱት ማለት አይደለም። እንደ መከላከያ ያሉ የአገሪቱን ቋጠሮች እየፈቱ በተኑ። ህዝቡን ከሰራዊቱና ህዝቡን እርስ በርሱ እንዲጋጭ አደረጉ ማለት ነው። እናም ያለኝ መልእክት መከላከያችንን እንከላከል የሚል ነው። መከላከያችንን መጀመሪያ ከመንግስት ሴራ እንከላከለው፣ በመቀጠል ከህዝቡ የሚታረቅበትን መንገድ እንፈልግ። የአቶ ስማቸው ጽሁፍ በዚሁ ተጠናቋል። መልካምን ሁሉ በመመኘት እንሰናበታለን።